ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁልኝ? እኔ ጋ ሁሉ ሰላም ነው እግዚአብሔር ይመስገን። ተናፍቃችኋል። በእውነት በጣም ነው የተናፈቃችሁት። እንዴት ናችሁ? አለን ይመስገን። እኔ ጋ ሁሉ ሰላም ነው። እንግዲህ ያው ላቸው ኢትዮጵያ ከተገባ በቃ ወፍ የለም ማለት ነው። እና በጣም ነው የናፈቃችሁኝ። ሁላችንም ሰላም ሰላም ብያለሁ። እንግዲህ የሀገራችን ወንዙ ጉራንጉሩ እንትን እየመጣው ነኝ ጠበል መጠን ጊ እየመጣው ነኝ። እና እንዴት ናችሁ? ለናለን የስላሴ ቤተ ክርስቲያን ጨልሟል። ያው ጨረር ስለሆነ እና ቤተሰብ ሁላችሁንም ሰላም ብያለው። እንዴት ናችሁ? እንዴት እዟችኋል ኑሮ ጤንነት ፍኔ እግዚአብሔር ይመስገን። ክብር ለመድኃኒዓለም ለድንግል ማርያም። ልጅ አገሬን ለማየት በቅቼ ለዚህ ስላበቃኝ ፈጣሬን አመሰግናለሁ። እናንተም ደግሞ በስደት ያላችሁ ለሀገራችሁ ያውቃችሁ መድኃኒዓለም እና በጣም ደስ ይላል። ሀገራችን አይምሯችሁ በቃ ላለን ደግሞ አሁን ጥቅምት ነው፣ ቡቃያው ምናምን ውህሉ በቃ በጣም ደስ ሲል ይህን ይመስላል ውዶች ብያላችሁ፣ በሰላሙ ነው። እንግዲህ ይው ሀገር ጠበር እየ መጥቼ እኮ እና ከጠበር እየ መጣሁ ነኝ እና ስላሴ ቤተ ክርስቲያን በጣም ደስ ይላል እና ቀረጣማ እንትኑ በጣም እንትን ስለሆነ ጨራሩ እና እንዴት ናችሁ ታዲያ? ኑሮ እንዴት ነው? ኢቱቤ እንግዲህ ቀዝቅዟል ማለት ነው። እንደምናወራ አይደለም ያን ይሆንላል። አገር ቤት ሄጄ አገር ቤት ሄጄ ኢቱቤን አሳድጌ ነው ምሉ። እዚህ ከመጣችሁ ግን አባከናችሁ ማለት ነው። ሁላችሁም ወደ ሩጫ ወደ ስራ ነው እንጂ ለራሳችሁ ጊዜ አሰጡ ማለት ነው። እና እዛ ሄድ እንደምናወራው አይደለም። እና ቤተሰብ ሰላማችሁ ብዝት በሁላችሁ ነው። እግዚአብሔር አምላክ ሁላችሁን በሀገራችሁ ያብቃችሁ። እንግዲህ በሆኑ ስ አሁን እንትን በብዙ ነገሮችን ቀርጬ ቪዲዮ ሰርቼ የነበረ ስልክ ፎርማት ያደረገብኝ ሩቆኝ ነው ማለት ነው። ወደ ቤት እየገባሁ ነኝ። እና በጣም ደስ የሚል ውሎ ነበር ዛሬ። ቅዱስ ሩፋኤል እንኳን አደረሳችሁ ትላንትና ሚካኤል አልኩኝ። ዛሬ ደግሞ ስላሴ ሄጄ አዲስ አበባ ነኝ። ለማንኛውም ያለሁት ገጠር ቤተሰቦች፣ ሀያ ስምንት ቀን ተቀመጥኩ አብሬ በቃቸው። ገጠር ሀያ ስምንት ቀን ተቀመጥኩኝ መጣሁ። አሁን ደግሞ እግዚአብሔር ይመስገን አዲስ አበባ ነኝ ያለሁት። አዲስ አበባ ገጠር አይመስልም፣ ወደ ገጠር ነው ቤቱ

ምንም አንድ ነገር አይሰራም። ስልኩ ይሆን ምን እንደው ሽግሩ አላቅም። ጭርሽ ነው ማለት ነው። እና በጣም ከባድ ነው። እና ቤተሰቦች ሰላሙን ልኝ። አሁን ገና ቤቴ ጋ ልደርስ ስንት ሻራ ይቀረኛ። ወይኔ ደግመኝ ለመልኩት መንገዱንም